በዓለም አቀፍ ኦሎምፒክ ውድድሮች ላይ ከተለያዩ ዓለማት የተውጣጡ ቦዲ ቢውልደሮች የሚሳተፉባቸው የሰውነት ቅርጽ ውድድሮች በተለያዩ ጊዜያት ስንመለከት ቆይተናል። ታዲያ በሀገራችንም ኢትዮጵያ በዚህ ስፖርት ዘርፍ ወደፊት ሀገራችንን ወክለው የሚሳተፉ ስፖርተኞችን ለማውጣት የተለያዩ ውድድሮች እየተካሄዱ ይገኛሉ። ታዲያ ከሰሞኑ በዚህ በምስሉ ላይ እንደምትመለከቷቸው ከተለያዩ የሀገራችን ክፍሎች የመጡ ቦዲ ቢልደሮችን ያሳተፈ የሰውነት ቅርጽ ውድድር ተካሂዶ ነበር። እንዲህ ያሉ ጅማሮዎች ደግሞ ለወደፊቱ ሀገራችን በዓለም አቀፍ መድረክ ከምትታወቅበት የሩጫ ስፖርት ባሻገር በዚህም ልንታይ የምንችልበትን ሁኔታዎች ይፈጥራል ባይነኝ። ግን ደግሞ እነዚህ የሰውነት ቅርጽ ተወዳዳሪዎች ብዙ ስራ እንደሚጠብቃቸው ከተሰጡ አስተያየቶች ተመልክቻለሁ። ያውኛ በሾሽ በኮሜንታ እንታማማደል። እስኪ ከተሰጡ ብዙ አስተያየቶች መካከል የተወሰኑትን ያሳቁኝን ኮሜንቶች ለእናንተም ላካፍላችሁ በካሜራ ነው ወይስ በኤክስሬ ነው የተነሳችሁት? ይላል እዚህ ጋር አንድ ኮሜንት። እንግዲህ ብዙ ጊዜ ኤክስሬ ታውቃላችሁ አይደል፣ ሆስፒታል ላይ የውስጣችን አካልን ለማየት የምንጠቀምበት ቴክኖሎጂ ነው እና እስከ ውስጥ ድረስ ያለውን ነገር የሚያሳይ ነው እና እነዚህ ልጆችም እንግዲህ ሲታዩ የአጥንታቸው ክፍልፋይ ሁሉ ሳይቀር እየታየ ስለነበር ይህ ነገር በካሜራ የተነሳ አይመስለንም በኤክስሬ የተነሳ ነው የሚመስለው ብለዋል። እዚህ ጋር እንግዲህ ያው ኮሜንት አሰጣጥ ታቃላችሁ አበሻ እንደማይቻል። እስኪ ወደ ቀጣይ ኮሜንት ደግሞ እንለፍ። የ1977ቱን ድርቅ በኤግዚቢሽን እያሳያችሁን ነው መሰለኝ፣ በርቱ፣ ታሪክ ነው ይሄ ይላል እንደሚታወቀው ኢትዮጵያ በ1977 ላይ ከባድ የሆነ የድርቅ አደጋ ኢትዮጵያ ውስጥ ተከስቶ ነበር እና አብዛኛው ሰው በምግብ እጥረትና በረሃብ የተነሳ እንግዲህ በጣም በቁማቸው ስጋቸው አልቆ በአጥንት የቀሩ ብዙ ምስሎችን እንግዲህ በዓለም አቀፍ ሚዲያ ላይ ሳይቀር ሁሉ ሲዘገብ የነበረ እና እስከ ተወሰኑ ጊዜያት ድረስ በብዙ ዓለማት ዘንድ ኢትዮጵያ በ1977ቱ ድርቅ ነበር የምትታወቀውና ሁሌም እንደ ረሃብ ምሳሌ አድርገውን ሁሉ በመጽሐፍ ላይ ሁሉ አስፈራውት ነበረ። የረሃብ ተምሳሌ ታርገውና ያንንም ታሳቢ አድርጎ ነው እንግዲህ እዚህ ጋር በ1977ቱ የነበረውን ድርቂጠት እያሳያችሁን ይመስለናል፣ እንደ ኤግዚቢሽን ብሎ አስተያየት የጻፈውና ህዝቡ ከባድ ነው ብቻ። እስኪ ወደ ቀጣይ ደግሞ ኮሜንት እንሂድ። እዚህ ጋ ደግሞ ስታመጪ አርሽ እንዳያመልጥሽ ባባ ይላል እንግዲህ እንደምታዩት ቅርጻቸውን ለማውጣት የሚሉ ነው የሚመስሉት። ውጥርጥር ምናምን የሚሉት ነገር አለ አይደል? ውጥር ውጥር ንጥር ንጥር ባቲ ኖሮ የሚለው የጉራግኛ ዘፈን አለ። ልክ እንደዛ አይነት ስሜት ነው ያለው። እና በጣም ውጥርጥር ብለው ነው እዚህ ጋር እንግዲህ የምንመለከታቸው ፎቶ ላይ እና በዛ ምክንያት ይመስለኛል እ ብላችሁ ስታምጡ በዛው ያ ነገር እንዳያመልጣችሁ ብሎ አስተያየት የሰጠው ይሄ በጣም ያዝናናኝ ኮሜንት ነው። እስኪ ወደ ቀጣይ ኮሜንት ደግሞ እንሂድ። ፈገግታው መጥቷል፣ ሌላው ላይ ወርኪ ይላል እዚህ ጋር ነው። ያው በአራዳ ቋንቋ ወርኪ ማለት እንግዲህ ስሪ እንደማለት ነው እና እንደምታዩዋቸው በጣም በፈገግታ ነው እንግዲህ ውድድሩ ላይ የምንመለከታቸው እና ፈገግታውን አምጥታችሁታል። ሰውነታችሁ ግን ገና ብዙ ስለሚቀረው እሱ ላይ በደንብ ስሩ ወርኩ ብሎ ነው የጻፈውና ይሄም በጣም ፈገግ አስባለኝ አስተያየት ነው። እስኪ ወደ ቀጣይ ደግሞ እንሂድ። በጣም ጎበዞች፣ የሉሲ ሀገር መሆናችንን አሳይታችሁልናል። ፐፐፐ ብሏል እንግዲህ መቼም ይሄ የማይገባው አለ ብዬ አላስብም። ግን ላልገባችሁ በተወሰነ መንገድ እኔ ላብራራው፣ ሉሲ ማለት ኢትዮጵያ ቀዳሚ የሰው ዘር መገኛ ናት ተብላ የተገኘችው አጽም ናትና እንግዲህ እናንተ በቁማችንም አጽም እንደሆንን እያሳያችሁልን ነው ለዓለምና በርቱ። ይሄ ሉሲንም እንደማስተዋወቅ ነው አይነት ነው አስተያየቱና ሰውኑ የኮሜንት አሳብኬት እንደሚመጣለት አላቅም። በጣም ፈገግ ታስባሉኝ። አንዱ ኮሜንቶች ውስጥም ይሄ አንዱ ነው። እዚህ ጋር ደግሞ የሰውነት ቅርጽ ውድድር ነው ወይስ የአጥንት ቅርጽ ውድድር አልገባኝም፣ እስኪ አስረዱኝ እያለ ነው። እስኪ የገባችው ሰዎች ያስረዱት በኮሜንት እኔ ራሱ ትንሽ ስላልገባኝ ነው። ለማንኛውም በጣም ብዙ ኮሜንቶች እኔ የተጻፉት ሁሉንም ለማንበብ ጊዜ ይወስዳል። እንግዲህ ምንም እንኳን እንዲህ ያለው ውድድር ጥሩና ለወደፊቱ ለሀገራችንም የሚጠቅም ልጆቹም ደግሞ ሊበረታቱና ጎበዝ ሊባሉ የሚገባ ነው። ምክንያቱም ለእኛ ሀገር እንዲህ አይነት ነገር በጣም የተለመደ አይደለም። እኛ የምንታወቀው በሩጫው ነው። በዚህ ስፖርት ዘርፍ ደግሞ እንዲያሉ ልጆች ሲመጡ ማበረታታቱ መልካም እንደሆነ አስባለሁ። ከዛ ባሻገር ግን በቀልድ መልክ የተነገሩት ኮሜንቶችም ልክ አደሉም ብዬ አላስብም። ምክንያቱም ሰዎች የተሰማቸውን ስሜት ፊት ለፊት ስለገለጹት እና በቀልድ መልክ ስላወሩት እንጂ እነዚህ ወጣቶች ብዙ ነገር እንደሚጠብቃቸው በዛው እንግዲህ በሾርኒ ነው ሀበሻ የሚናገረው እና ብዙ ስራ እንደሚጠብቃቸው የሚያስረዳ ነው። ምክንያቱም በመግቢያ ላይ አሳይቻችኋለሁ አደለ የውጭዎቹ የደረሱበትን ባለም አቀፉ ኦሎምፒክ መድረክ ላይ የሚወዳደሩትን ቦዲ ቢልደሮች አይታቸዋል። ምን ያህል ግዙፍ እንደሆኑ ሰውነታቸውን ምናምንና እንግዲህ ሀገራችንን ወክለው የሚወጡ ልጆች ደግሞ እንግዲህ እነዚያ ላይ ለመድረስ ብዙ ስራ እንደሚጠብቃቸው የሚያሳዩ ኮሜንቶች ናቸውና በአንድ በኩል እንግዲህ ትንሽ ሞራላቸውን የሚነካ ቢመስልም፣ ግን ብዙ የቤት ስራ እንደሚጠብቃቸው የሚያሳይ ኮሜንት ነው። እስኪ እናንተም ደግሞ ይሄንን አይታችሁ ሌላ ተጨማሪ ሐሳብ፣ አስተያየት በምትፈልጉት መንገድ ከስር ጻፉልኝ። የእናንተው ኤላ ነበር። መልካም ጊዜ